ናዊ ሁላችሁም እንድትቀመጡ በአክብሮት እንጠይቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን ልትከታተሉ በአክብሮት እንጠይቃለን። ዋካች አረፍ አረፍ በሉልን። ስነስርዓቱ በአማረ ሁኔታ ጀምረን በአማረ ሁኔታ

ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት፣ እና አርጋልስቴ እያለች እሷ ምንጣፍ ነው ያደርኩት። እውነቴን ነው ምላችሁ ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት፣ ለሰባት ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ፣ እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወቀኝም። ሁሉን ነገር ለምጃ ያለው

ዝቅታን አይቻለሁ፣ ከፍታን ደሞ አይቻለሁ። እናንተም ደግሞ እንደምታዩ መቶ ፐርሰንት እርግጠኛ ነኝ። ወዳችኋል።

እንዴት ነው ሁላችሁ፣ እንድትቀመጡ በአክብሮት እንጠይቃለን። ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ

ድምጽና ተቻለው የጮኹ እንግዲህ ያው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኛ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኛ ዓላማ ነው።

25ሺህ ህፃናትን ማገዝ እፈልጋለሁ ይፈልጋለሁ 25ሺህ አረጋዋን ማገዝ ይፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር እራሱ ያውቀዋል። ስግጥፍ ምስቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት ማንም ሰው ሳትፈሩ ህይወታቸው እንድትቀይሩ ነው። ቲክቶክ እንድታሸንፉ ነው። ስግጥፍ ምስቱር ጠብቁ። እወዳችኋለሁ

ሁላችሁም ጥሪያችንና ክብራችሁ እዚህ ስለተገኛችሁ ከልብ እያመሰገርን፣ ይህ የ2025ቱ የጂፓወር ቲክቶክ ክሬቲቭ አዋርድን በይፋ ዘግተናል። ሁላችንም ወደ መኪና፣ አዶናይ ወደ መኪና፣ ሁላችንም ባንዳ ስንገናኛለን። ዝግጅታችንን በአማረ ሁኔታ ጀምረን

እንዴት አመሻችሁ? እንዴት አመሻችሁ? የመጨረሻው ላይ ደርሰናል። ይህ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ባለፈው ሁለት

አሸናፊዎች ሸልና ያለው የዛሬው ደግሞ በጣም ይፈለግ ነው። በጣም ማያኖሩ በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ያለው

ሰው እንዳይወጣ አሁን ደግሞ አዶናይ የምትሉ አበባ ዩቲ ትሉ ከላይ ከላይ ግን ያረኩትን የቲክቶክ ምልክት

እግዚአብሔር የመረጠው ማንም ሊያወድቀው አይችልም እንግዲህ አንድ ነገር መናገር እፈልጋለሁ እህት እዚህ ያለች ወንድሞቼ

ሀይ፣ ሀይ እንዴት ናችሁ? ይህን ቪዲዮ ሺር ኮፒ ሊንክ እያደረጋችሁ ለብዙ ሰዎች አድርሱልኝ። ዶክተር አብይ ነኝ ከሊቲ የአንገት በላይ ቀዶ ሕክምና ማዕከል። የቲክቶክ ክሬቲቭ አዋርድ ፕሮግራም አልቋል። በቤስት ሜዲካል ኤንድ ሄልዝ ኮንተንት እንዲሁም ደግሞ በቤስት ሶሻል ኢምፓክት ኮንተንት የዘንድሮ የ2025 አሸናፊ ሁኛለሁ። በጣም በጣም ነው ደስ ያለኝ። ለመረጣችሁኝ ከመቶ አርባ ሺህ በላይ ለምትሆኑ ኢትዮጵያውያን በሙሉ በጣም አመሰግናለሁ። ለቲክቶክ ክሬቲቭ አዋርድ አዘጋጆችም

በጣም ከልቤ የሆነ ምስጋና የማቅረብ ፈልጋለሁ። በቤስት ሶሻል ኢምፓክት ኮንተንት ያሸነፍኩትን ሽልማት እኔ ለማስተራብነት እዛው መድረኩ ላይ ይገባዋል ብዬ ሰጥቻለሁ። በሚገርማችሁ ሁኔታ ባልጠበቅኩት ሁኔታ እሱም ሰርፕራይዝ አድርጎኝ በቀጥታ እሱ ለመልእክተኛው፣ ለወንድማችን በጣም ትሁት ለሆነው ወንድማችን ለመልእክተኛው

ስጦታውን ወይም ደግሞ ሽልማቱን እሱም እዛው መድረክ ላይ ሰጥቷል ማለት ነው። መልእክተኛውም ደግሞ ከዛ በኋላ ይሄ የአንተ ሽልማት ነው ለአንተ ነው የሚገባ ላደረግከው ነገር በጣም እናመሰግናለን ብሎ እንግዲህ ሽልማቱን መልሰው ወደ ኔ ያምጥተውታል ማለት ነው። መዋደድ፣ መከባበር፣ መፈቃቀር ሲኖር ሁሉም ነገር ከሰው በታች መሆኑን ማሳየት የምንችልበት እንደሆነ ነው የገባኝ የእውነት መጨረሻ ላይ

ይህ ሽልማት ማለት ነው። እና የሚገርማችሁ ማስተራብነትንም መልእክተኛውንም በአካል ያገኘቸው እዚህ ፕሮግራም ላይ ነው ለመጀመሪያ ጊዜ ማለት ነው። እና ስላገኘቸውም በጣም ደስ ብሎኛል። እኔ ማስተራብነት በጣም በጣም ውሃ የሆነ ልቡ ንጹህ አጫ በረዶ የሆነ ሰው እንደሆነ እንዲህ በማየት ገና ስቀርበው ነው ያወቅኩትና እግዚአብሔር ይጠብቀ ጤና ይስጥ። በጣም ለረጅም ዓመት የምታገለግልበትን እድሜና ጤና ይስጥ ብዬ ነው መመልስ መናገር የምፈልገው። ወንድም ይወድሃለሁ ሁላችሁንም

ለዚህ እንድበቃ ያደረጋችሁኝ በሙሉ ከልብ አመሰግናለሁ እግዚአብሔር ይስጥልኝ መልካም ጊዜ።

ምንም ያህል በጣም በጣም በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልሐምዱሊላሂ ረቢል አለሚን።

ይሄ ሽልማት ባይ ዘ ዌይ ቀልድ አይደለም። ለአምስት አመት ሳይፈርሹ መቀመጥ በጣም በጣም ከባድ ነገር ነው። እና በጣም ነው ማመሰግናችሁ። ለአምስት አመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በጣም ነው ማመሰግነው። በጣም እናመሰግናለን ዩቲናት እዚሁ ሸላሚያችንን እዚሁ አስቀርተን ከላሪ ሰዎች ደሳላችሁ የተለያዩ የዚህ ትንብሮችን በመስ

በችግርም በደስታም ጊዜ አንድ ላይ መገኘታችሁ በጣም ያስቀናል። እውነት ለመናገር ናሆም እንኳን ደስ አለ ለማለት እንወዳለን። ናሆም ኮንቲ በድጋሚ እንኳን ደስ አለ።

ሰላም ለእናንተ ይሁን። በመጀመሪያ ማመስገን የምፈልገው አምላኬን ነው። እዚህ ጋ የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ፣ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው።

ከዛ በኋላ ቤተሰቦችን አመሰግናለሁ ቦት ላደረጋችሁኝ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው ናሁም እንኳን